ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገር ውስጥና ከሀገር ውጭ ያላችሁ አባቶቼ እናቶቼ፣ እህቶችና ወንድሞች እስከ ሞት ድረስ በወደደንና ባፈቀረን በሀያሉ በገና ነው አምላካችን በልዑል እግዚአብሔር ስም እንደምንሰነበታችሁ እንደምንሰነበታችሁ እነሆ በዛሬ ሁለት ይዤላችሁ የቀረቡት ሰኔ ሃያ አንድ ቀን የእመቤታችን በዓል ለምን ይከበራል በሚል ርዕስ ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በትህትና እየጠየቅኩ ቀጥታ ወደ ትምህርቱ ሄዳለሁ። እግዚአብሔር መንፈስ ቅዱስን የሚናገርበትን አንደበት እናንተም የምትሰሙበትን እዝነ ልቡና ለሁላችን ያድለን። ይህ በዓል ከመቤታችን ሠላሳ ሦስቱ በዓላት አንዱ ነው። ህንፀተ ቤተ ክርስቲያን እንጽሃ እየተባለ ይጠራል። የመጀመሪያዋ ቤተ ክርስቲያን የታነጸችው በሰኔ የሀያ ቀን ነው። አናጺውም ራሱ ባለቤቱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ቦታውም ፊልጵስዩስ ነው። ቤተ ክርስቲያኗ የተሰየመችው ደግሞ በእመቤታችን ስም ነው። እመቤታችን ካረገች በአራተኛው ዓመት ጳውሎስና በርናባስ በፊልጵስዩስ ገብተው አስተማሩ። ሕዝቡን አሳምነው ካጠመቁ በኋላ እንግዲህ ወደ ቤተ ጣዖት አትሂዱ አሏቸው። አሕዛብ የነበሩትና አምነው የተጠመቁትም የለመድነውን ከከለከላችሁን፣ የጸሎት ቦታ መካነ ጸሎት ስጡን አሏቸው። የከበሩ ሐዋርያትም ወደ ጴጥሮስና ዮሐንስም መልእክት ላኩባቸው። ጴጥሮስና ዮሐንስም ያለ ጌታችን ፈቃድ አንዳች ልታደርጉ አይገባምና ጸልዩ፣ እኛም እንጸልያለን ብለው መለሱላቸው። ሁሉም ሱባዔ ይዘው በጸሎት ተጉ። ጸሎትና ሱባዔያቸውን ከጨረሱ በኋላ ጌታችን በሞት ያረፉትን አስነስቶ በሕይወት ያሉትንም ደቀ መዛሙርቱን በደመና ጠቅሶ ፊልጵስዩስ ሰበሰባቸው። ጌታችን በኪሩቤል ጀርባ ላይ ሆኑ እልፍ አእላፍ መላእክትን አስከትሎ ይወርዳል። እመቤታችን በቀኙ ነበረች። ቅዱስ ዮሐንስም ጌታዬ ለምን ሰበሰብከን ብሎ ጠየቀ። ጌታችንም በእናቴ ስም ከጽንፍ እስከ ጽንፍ አብያተ ክርስቲያናት እንዲታነጹ ፈቃዴ ነውና ሕንፃ ቤተ ክርስቲያን ላሳያችሁ፣ ሥርዓት ላስተምራችሁ አላቸው። ይህንን ብሎ ወደ ምስራቅ ወሰዳቸው። በዚያም ተራርቀው የነበሩ ሦስት ደንጋዮች ነበሩ። ጌታችንም ሦስቱን ደንጋዮችን በታምራት አቀራርቦ አንስቶ ጎተታቸው። ድንጋዮቹም እንደ ሰም ተለጠጡ። እንደ ግድግዳም ሆኑ። ቁመቱን ወርዱን መጥኖ ለሐዋርያት ሰጣቸው። እነርሱም እሳት እንዳየው ሰም ከእጃቸው እየለመለሙ እየተሳቡ ቁመቱን 24 ወርዱን 12 ክንድ አድርገው ሰርተውታል። ዳግመኛም የብርሃን ምሰሶ ወረደ። በሰማያዊቷ ኢየሩሳሌም አምሳያ አድርጎ አነጻት። ሁለንተናዋም ተጠናቀቀ። ከዚህም በኋላ ጌታችን ለሐዋርያቱ እንግዲህ እናንተም እንዲሁ አድርጋችሁ ስሩ ብሏቸው አደረገ። ሦስቱ ድንጋዮች የስላሴን ሦስትነት ወደ አንድ ሆነው አንድ ህንፃ መታነጹ የስላሴን አንድነት ያስረዳል። በአጠቃላይ የቤተ ክርስቲያን መታነጽ ለእኛ ለክርስቲያኖች እጅግ ታላቅ በዓልና ደስታ ነው። ስለዚህ ቤተ ክርስቲያን አባቶች ደማቸውን አፍሰውላት አንገታቸውን ለሰይፍ ሰጥተውላት፣ አጥንታቸውን ከስክሰውላት፣ ቆዳቸውን ተገፈውላት፣ በደንጋይ ተወግረውላት፣ በእሳት ተቃጥለውላት፣ በአውሬ ተበልተውላት፣ ቤተ ክርስቲያን ግድግዳዋ ውሃ፣ መሰረቷ ደም ነው። የማትታደስ የማትታደስ ነገር ግን ከኀጢአት ከበደል የሚታደሱባት ርቲት ናት። ይህቺ ቤተ ክርስቲያን የክርስቶስ አካሉና ሙላቱ ናት። እናም የዚችን ቤተ ክርስቲያን ስርዓት መጣስና ትምህርቷን መቈነጻጸል የክርስቶስን አካል ማድማት ነው። ዳግመኛም በማግስቱ ሰኔ ሀያ አንድ ቀን ጌታችን ድንግልናቱን እመቤታችንን ቅዱሳን መላእክትን አስከትሎ ወረደ። እመቤታችንን መንበር፣ ጴጥሮስን ተራዳይ ካህን፣ እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ ለሐዋርያቱ አቁርቧቸዋልና ፍጹም ደስታም ሆነ። ዳግመኛም ጴጥሮስን እጁን ጭኖ ፓትሪያርክ አድርጎ ሾሞታል። በዚህም ጊዜ ሰማያውያን መላእክት፣ ምድራውያን ሐዋርያት አንድ ሆነው አመስግነዋል። ከዚህ በኋላ ሐዋርያት ከጌታችን እንዳዩት በዓለም ዛሬ ቤተ ክርስቲያን አንጸዋል። ከዚያ በፊት የነበረው የእነ ሶሎሞን ቤተ መቅደስ፣ የአይሁድ ምኩራብ፣ የአይሁድ ስርዓት አምልኮ መፈጸሚያ እንጂ የሐዲስ ኪዳን የቁርባንም ሆነ የጥምቀት ስርዓት መፈጸሚያ አልነበረም። እንኪያስ ሐዋርያት የት ነበር ህዝቡን የሚያጠምቁትና የሚያቆርቡት ከተባለ እንደ ማርቆስ እናት ቤታቸው ለሐዋርያት በሰጡ በየአማኞቹ ቤት ይከናወን ነበር። ሰኔ ሃያ ቀን ህንጸተ ቤተ ክርስቲያን የቤተ ክርስቲያን መታነጽ ታላቅ በዓል ነው ያልነው ከዚህ የተነሳ ነው። ቤተ ክርስቲያን እንደ ግድግዳ ደራሽ ቤተ ክርስቲያን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የመጣችና ሩቅ ብእሲ የመሰረታት ሳትሆን ራሱ ጌታችን አምላካችን በገዛ ደሙ የመሰረታት ናት። የሐዋርያት ሥራ ምዕራፍ 20 ቁጥር 28 በኤለታር በዕፀ መስቀል ላይ ከጌታችን የፈሰሰውን ቅዱስ ደም ቅዱሳን መላእክት በብርሃን ጽዋ ቀድተው በዓለም ሁሉ ረሽተውታል። ስለሆነም የጌታችን ወርቀ ደም በነጠበባቸው ቦታዎች ሁሉ ላይ ዛሬም ድረስ ቤተክርስቲያን ይሰራባቸዋል። ስለዚህ በዛሬው ዕለት የሚከበረው ባል ይህንን ይመስላል ማለት ነው። ይህንን ያየነው ነው ያስተማረን የምከረን የገሰጸን ያስተካከለን የአባቶቻችን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስባት ለእግዚአብሔር ወለወላዴቱ ድንግል መስቀሉ ክቡር ይቆየን። አሜን